ሰላም ጤና ይስጥልን፣ ውድ ኤቫንጀሊካል ቴሌቪዥን ተመልካቾቻችን። ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር መቆየውን የማኔ ሌብሶ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችን ቆዩ። በመጀመሪያም ዜና እረፍት። የመጋቢ ዘነበች ገሰሰ ባለቤት የሆኑት ኢንጂነር መጋቢ ልውለ ቃል ካሴ ህይወታቸው አለፈ። ባልደረባችን ቤተልሔም ድርጅት ተጨማሪ አላት። የመጋቢ ዘነበች ገሰሰ ባለቤት የሆኑት ኢንጂነር መጋቢ ልውል ቃል ካሴ ህይወታቸው አልፈዋል። አክሊል፣ የራእይ መጽሐፍ እኔ እንደተረዳሁት እንዲሁም በቅርቡ ለምርቃት የበቃውን ይመለሳል በተሰኘው መጽሐፍታቸው የሚታወቁት መጋቢ ልውል ቃል ህይወታቸው አልፈዋል። የዝግጅት ክፍላችን ለባለቤታቸው መጋቢ ዘነበች ገሰሰ፣ ለልጆቻቸው፣ ለህይወት ምንጭ ኢየሱስ ቤተ ክርስቲያን አባላትና አገልጋዮች እንዲሁም ለወዳጅ ዘመዶቻቸው መጽናናትን ይመኛል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስቸኳይ መልእክት ለሚመለከታቸው የመንግስት አካላት አቀረበ። በጅማ ዞን ሰጠማ ወረዳ ጋቲራ ከተማ በመካነ ኢየሱስ ቤተ ክርስቲያን የተፈጸመውን ጥቃት በተመለከተ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተላለፈ አስቸኳይ መልእክት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባል የሆነችው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰጠማ ወረዳ ጋቲራ ከተማ የምትገኘው ማህበረ ምእመናን ላይ መጋቢት 4 2017 ዓ.ም ከሌሊቱ 9 ሰዓት ላይ ለእምነታችን ጥላቻ ያላቸው ግለሰቦች ራሳቸውን በማደራጀት በምዕመናኖቻችንና በንብረታቸው ላይ ዘግናኝ ድርጊትን ፈጽመዋል። በተጨማሪ ምዕመናኖቻችን የሚያመልኩበትን የጸሎት ቤት አቃጥለው ከነ ሙሉ ንብረት አውድመውታል። በደረሰው ጉዳት ዘጠኝ አባሎች በእጃቸው በጭንቅላታቸውና በአንገታቸው እንዲሁም በሌሎች የሰውነት ክፍሎቻቸው ላይ በተለያዩ ስለታማ መሳሪያዎች ከባድ ጉዳት ደርሶባቸዋል። የ14 ሰዎችን ቤት ሰብረው በመግባት ንብረታቸውን ሙሉ በሙሉ አውድመዋል። በጸሎት ቤቱ ውስጥ ያለውም ንብረት ሙሉ በሙሉ ወድመዋል። መንግስት፣ እነዚህን ግለሰቦች ለሕግ በማቅረብ አስፈላጊውን ቅጣት በመስጠት ያፈረሱትን የጸሎት ቤት በአስገዳጅነት እንዲሰሩ በማድረግ እና ጭፍን ሃይማኖታዊ ጥላቻቸውን በምዕመናኖቻችን ሕይወት ላይ ተግባራዊ ባደረጉ አካላት ላይ አስተማሪ እርምጃ ወስዶ ለሕዝብ ይፋ እንዲያደርግ እንጠይቃለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል። ኢየሱስ ሰውን ሁሉ ይወዳል፣ በሚል ርዕስ የጎዳና ላይ የሩጫ ውድድር ተካሄደ። ባልደረባችን እደቴ መላኩ ተጨማሪ አላት። መጋቢት ስድስት 2017 ዓ.ም በሐዋሳ ከተማ የሚገኙ የሙሉ ወንጌል ቤተ ክርስቲያን አጥቢያዎች ኅብረት ኢየሱስ ሰውን ሁሉ ይወዳል፣ በሚል ርዕስ የተዘጋጀ የአምስት ኪሎ ሜትር የሩጫ ውድድር በሐዋሳ ከተማ አካሂዷል። በሩጫ ውድድሩ ላይ በሐዋሳ ከተማ የሚገኙ አስራ አምስቱ የምሎ ወንጌል አጥቢያ ቤተ ክርስቲያናት አባላትና አገልጋዮች ዕድሜያቸው ከስድስት ዓመት ጀምሮ የሚገኙ ህጻናት፣ ታዳጊዎችና ወጣቶች፣ ጎልማሶች፣ ወንዶችና ሴቶች ተሳታፊ ሆነዋል። መነሻው መረሻውን ሐዋሳ ሲዳማ ባህል አዳራሽ ባደረገው የአምስት ኪሎ ሜትር የሩጫ ውድድር ተሳታፊዎች እግዚአብሔርን በዝማሪዎች አንድ ላይ ከፍ ያደረጉ ሲሆን ከአልሙራ ምሎ ወንጌል ቤተ ክርስቲያን መጋቢ ወልዴ ኬሬ የሩጫውን ፕሮግራም በጸሎት አስጀምሯል። በመቀጠል ከሞኖፖል ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን መጋቢ መርጌታ ማቴዎስ ወንጌል ምዕራፍ 9 ቁጥር 35ና ዮሐንስ ወንጌል ምዕራፍ 8 ቁጥር 12 የሚገኘውን የመጽሐፍ ቅዱስ ክፍል መነሻ በማድረግ የእግዚአብሔርን ቃል አስተምሯል። በተካሄደው የ5 ኪሎ ሜትር የሩጫ ውድድር በህጻናትና በአዋቂዎች የሩጫ ውድድር በሁለቱም ጾታ አሸናፊ ለሆኑ ተወዳዳሪዎች ሽልማት ተበር አበረክቶላቸዋል እድሜያቸው ከስድስት ዓመት እስከ አስራ ሁለት ዓመት በተካሄደው የህፃናት የሩጫ ውድድር በሴቶች ዘርፍ ከፒያሳ ምሎ ወንጌል አጥቢያ ቤተ ክርስቲያን ቃል ኪዳን ታደለ አንደኛ በመውጣት የውድድሩ አሸናፊ ሆናለች። በወንዶቹ ሩጫ በረከት በቀለ ከምሎ ወንጌል ቤተ ክርስቲያን አንደኛ በመውጣት የውድድሩ አሸናፊ ሆኗል። በተካሄደው የአዋቂዎቹ የሩጫ ውድድር በሴቶች ዘርፍ ከአዋሳ ምሎ ወንጌል አጥቢያ ቤተ ክርስቲያን ሰላም ፈለቀ አንደኛ በመውጣት የውድድሩ አሸናፊ ተሳታፊ ሆናለች። በወንዶቹ ሩጫ ከሎቄም ወንጌል አጥቢያ ቤተ ክርስቲያን ግዛቸው ግርማ አንደኛ በመውጣት የውድድሩን አሸናፊ ሆኗል። በውድድሩ መጨረሻ በሐዋሳ ከተማ የአስራአምስቱ ምሎ ወንጌል አማኞች አጥቢያ ቤተ ክርስቲያን ሰብሳቢ መጋቢ ታደሴ ሁሪሶ ተሳታፊዎችን በእግዚአብሔር ቃል ባርኮ ኢየሱስ ሰውን ሁሉ ይወዳል የሚለው መልእክት የሩጫ አላማ መሆኑን በመጥቀስ ለሰዎች ሁሉ ይህንን ታላቅ መልእክት የማስተላለፍ አደራ ከሁሉም እንደሚጠበቅ በቅመ መልዕክት አስተላልፈዋል። መረጃውን ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ያገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የወጣት መሪዎች ስልጠና ተሰጠ። ባልደረባችን ቤተልሔም ደረጃ የተጨማሪ አላት በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምዕራብ አዲስ አበባና አካባቢያ ክልል ለሚገኙ ተተኪ የወጣት መሪዎች በክልሉ ጽህፈት ግቢ ውስጥ ሁለተኛ ዙር ስልጠና ተሰጥተዋል። መጋቢት 6 ቀን 2017 ዓ.ም በተካሄደው ስልጠና ከ30 አጥቢያዎች የተውጣጡ 36 የወጣት መሪዎች ተገኝተዋል። በወንድም ብሩክ ኃይሉ የጊዜ አጠቃቅም ታይም ማናጅመንት፣ በአስተማሪ ኤርሚያስ ተሰማ ክርስቲያናዊ መሪነት ስፒሪቹዋል ሊደርሺፕ እንዲሁም መጋቢ ኤልያስ አያሌ የእግዚአብሔር ተልእኮ ወይም ሚሽን ኮሚሽን በሚል ርዕስ ላይ ስልጠናውን የሰጡ ሲሆን የሰለጠኑት የወጣት መሪው ስልጠናው በህይወታቸው እጅግ ትልቅ የሆነ የወንጌል አገልግሎት መነሳሳትን እንደፈጠረላቸው መግለጻቸውን ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ማህበራዊ ትስር ገጽ ያገኘነው መረጃ ያመላክታል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ሀገራት ወዳገኝናቸው ናቸው መረጃዎች እናልፋለን። በዩናይትድ ኪንግደም አዲሱ ትውልድ የመጽሐፍ ቅዱስ ሽያጭ እያሻቀበ መምጣቱ ተገለጸ። የዩናይትድ ኪንግደም ወጣት ትውልድ ለመንፈሳዊ ነገር ልቡ ክፍት መሆኑን የሚያሳዩ መረጃዎች እየተበራከቱ መጥተዋል። ከነዚህም ውስጥ የመጽሐፍ ቅዱስ ሽያጭ ማሻቀብ አንዱ ነው። ከ2019-2024 ድረስ በመጽሐፍ ቅዱስ ግዢ ላይ 87 በመቶ እድገት ተስተውለዋል። ኔልሰን ቡክዳታ ሪከርድስ በአምስት ዓመታት ውስጥ የመጽሐፍ ቅዱስ ግልባጮችን ለማሳተም ያወጣው ውጪ ከ269 ሚሊዮን ፓውንድ ወደ 502 ሚሊዮን ፓውንድ አድጓል። የኔልሰን ቡክዳታ ቃል አቀባይ እንደተናገሩት ሃይማኖት ነክ መጽሐፍት በባለፈው ዓመት ብቻ 25.2 ሚሊዮን ፓውንድ ወጪ ተደርጎባቸዋል። በ2025 በተደረገ ጥናት ጄኔሬሽን ኤክስ በመባል የሚታወቁትና እንደ አውሮፓውያን አቆጣጠር ከ1965-እስከ1980 ከተወለዱት ትውልዶች መካከል አንድ አራተኛ የሚሆኑት አምላክ የለሽነትን የሚከተሉ ናቸው። ይህ ማዝ እንደ አውሮፓውያን አቆጣጠር ከ1990 እስከ 2000 ዓ.ም ድረስ በተወለዱ ሰዎች ላይ 13 በመቶ ይቀንሳል። የመጽሐፍ ቅዱስ ማህበሩ ማርኩን ከዘ ከዘታይምስ ጋር ባደረገው ቆይታ ወጣቶች ለራሳቸው እየገዙ ወላጆቻቸው እየገዙላቸውና ቤተ ክርስቲያኖች ለወጣት ቡድኖቻቸውና ለትምህርት ቤቶቻቸው እየገዙ መሆናቸው የመጽሐፍ ቅዱስ ፍላጎት እንዲጨምር እንዳደረገና ይህም መጽሐፍ ቅዱስ ለዚህ ዘመን ወጣቶች አስፈላጊ የሆነ መምጣቱን የሚያመላክት መሆኑን ተናግረዋል። መረጃውን ከፕሪምየር ክርስቲያኒስ አገኘ ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በአሜሪካ የሚገኙ ወላጆች ልጆቻቸው እንዲማሩ የሚገደዱትን ፆታዊ አስተምህሮ በተመለከተ ክስ አቀረቡ። በአሜሪካ የሚገኙ ወላጆች ልጆቻቸው በትምህርት ቤት የሚማሯቸውን ግብረ ሶዶማዊነትና ፆታ መቀየርን የሚያበረታቱ ትምህርቶችን እንዳይማሩ ለማድረግ መብት እንዲኖራቸው እየተከራከሩ ይገኛሉ። ማሙድና ታይለር የተሰኙ ወላጆች ላይ ያጠነጠነው ጉዳይ ልጆቻቸው እንዲማሩ የተገደዱት ትምህርት ከእምነታቸው ጋር መጋጨቱን ተከትሎ ክስ ያቀረቡ የእስልምና፣ የካቶሊክና የዩክሬን ኦርቶዶክስ ወላጆችን ክስ የሚያብራራ ነው። የሞንት ጎሜሪ አውራጃ የትምህርት ቦርድ ወላጆች ልጆቻቸው ከአጸደ ህጻናት እስከ መጀመሪያ ደረጃ ትምህርት መጠናቀቂያ ድረስ እንዲማሯቸው የሚደረጉትን ሀያ ስነ ፆታ መጽሐፍትን እንዳይማሩ ማድረግ እንደሚችሉ ቢናገርም እንደ አውሮፓውያን አቆጣጠር በ2023 ይሄ አማራጭ ተግባራዊ እንዳይደረግ ተደርጓል። በዚህም ምክንያት ወላጆች ልጆቻቸው ስለሚማሯቸው መጽሐፍት ቀድመው እንዲያውቁ አይደረግም። መጽሐፍቱ የኩራት ቀንን መጠሪያ መቀየርንና ፆታ መቀየርን የሚያበረታቱ ናቸው። የወላጆችን ክስ የተከታተል የሚገኘው በቤኬት ሪሊጅስ ላይብሪቲ ፎር ኦል ሲሆን ክርስቲያን አላይንስ ዲፌንዲንግ ፍሪደም ጉዳዩን ለጠቅላይ ፍርድ ቤት አቅርቦታል። መረጃውን ከፕሪሚየር ክርስቲያን ኒውስ አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት እኔ ማኑዌል ሌብሶ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ